የምንመለከተው እዚህ አካባቢ ያለው ይህ ቤተክርስቲያን የቅዱስ ጊዮርጊስ እና የእናታችን ቅድስት አርሴማ እንዲሁም የእናታችን ኪዳነ ምሕረት የመጥምቀ መለኮት ቅዱስ ዮሐንስ ጽላት ነው። እዚህ ውስጥ ያለው እንደምታዩት እንግዲህ ከዚህ ውስጥ ነው ያለው። ታላቅ ንሳ እየተሰራ እያለ በጣም በጀት የለንም እና በውጭም በውስጡም ያላቸው የኢትዮጵያ ምእመናን ቤተክርስቲያን ወዳጆች እንግዲህ እየሰራን ያለነው ህንፃ እንደምታዩት በምግል ይገኛል። እንድትረዱን በእግዚአብሔር ስምና እንደ በመጥመቅ መለኮት በቅዱስ ያንስን እንጠይቃቸዋለን። በእውነት መናገር ከሆነ ብዙ ምእመናንም የለንም፣ ያለው ገጠር ቤት ብቻ ነው። ግን እየተሰራ ያለው ይህ ህንፃ የምታዩት ህንፃ፣ ትልቅ ህንፃ፣ ይህ የማይባል ህንፃ ነውና እባካችሁ በእግዚአብሔር ስምና በቅዱስ ጊዮርጊስም እንድትረዱን ነው የምንለው። በኢትዮጵያ ውስጥ ያላችሁ ምእመናን እና በውጭም አላችሁ። እንግዲህ ከኛ የምጠበቀው ይሄን ህንፃን መጨረስ በጣም እንግዲህ ጉጉታለን። ያለው እንግዲህ መቃኘውን አይታችኋል። እዛ ውስጥ ነው ይሄ የመሰሉት ጽላቶች ያሉት። ስለዚህ እናንተ በውጭም በውስጥም ያላችሁ ምእመናን አደራችሁን በቅዱስ ጊዮርጊስ ስም እንድትረዱን ነው የምንላችሁ። አሁን ይሄው እያያችሁት ያላችሁት። ህንፃ ቤተ ክርስቲያን አይታቸዋል አይታችኋል እንግዲህ ፍለፌት ላይ ነው ያለ፣ ነው እንደምታዩት ፍለፌት ላይ ነው ያለ፣ ነው እንግዲህ እዚህ ላይ ደርሰናል። አሁን በጣም በጣም የሚያስፈልገን ወደ ሁለት መቶ ስልሳ ኩንታል ሲሚንቶ ያስፈልገናል። ወደ ሁለት መቶ ሲሚንቶ ኩንታል ያስፈልገናል። ስለዚህ አደራችን ይህንን ህንፃ እንድንጨርስ በእግዚአብሔር ስም እንጠይቃችኋለን። እንግዲህ በኢትዮጵያና በውጭም ያላችሁ ምዕመናን ይህን አይታችሁ አሁን እዚህ ላይ ደርሰናል። አሁን እንግዲህ ዱሙ እየተሰራ ነው ያለው። እንግዲህ ይህ ህንፃ አልቆ እዛ ደሳሳ ጎጆ ውስጥ ያለው ጽላት ቅዱስ ጊዮርጊስ፣ እንዲሁም የመጥመቀ መለኮት የቅዱስ ዮሐንስ፣ እንዲሁም የእናታችን የቅድስት ኪዳነ ምሕረትና ቅዱስ እናታችን ቅድስት አርሴማ እዛ ደሳሳ ጎጆ ላይ ነው የሚገኘው። ስለዚህ እባካችሁ በቅዱስ ዮሐንስ እንድትረዱንና ይሄንን ህንፃ ቤተክርስቲያን እንድንጨርስ